ፍቅሩ ብሩኬን እንግዲህ መንገድ ላይ እየጠበቀና ያገኘዋል። ዛሬ ኳስ አንጫወትም አለው። አዎ ዛሬ ትዝታ የለችም ከኔ ጋር ነው የምታድረው። ለምን ከኔ ጋር ማደር አትፈልግም? ግን ስላላሰብኩት ነው እንጂ ከአንተ ጋር ማደር እፈልጋለሁ። እኔ ጋር ማደር ማሰብ ያስፈልጋል እንዴ? አይ አያስፈልግም አለ ብሩኬ። እማዬን ላናግራት አለ ። መጀመሪያ ኳስ እንጫወት ከዛ በኋላ ትደውልላታለህ አለው። እሺ አለ። ከዛ እንግዲህ ይዞት እያጫወተ እንግዲህ ፍቅሩ እንግዲህ ያንን ስዝታን ካስወገደ በኋላ ነው እንግዲህ ልጁን ፍለጋ የመጣው እዛን ካስወገደ በኋላ እንግዲህ ልጁን ይዞ ከሀገር መውጣት እንዳለበት አስቦ፣ እንግዲህ ወንጀለኛ ሁኜ በሀገር መቀመጥ አልችልም፣ ቢያንስ ልጄን ይዤ ልሽሽ እያለ ነው እንግዲህ ልጁን ይዞ ከመሄዱ በፊት ግን ለጽናት ደውሎ ጽናት እንግዲህ እዚህ ሎኬሽን በሚደርስሽ መንገድ ሂጂ እያለ ነበረ። ከዛ በኋላ እንግዲህ ግርማም ለቤቱ በቅቶ፣ እንኳን ለቤት አበቃህ አባዬ፣ ደስ ብሎኛል፣ ቁጭ በል ባቢ እያለች ከባቢ ጋር ነበር ይዛው የሄደችው ማለት ነው። ማን ነበር ስምህን ያልከኝ? ሲሉ ባቢ አለ። አይ እውነተኛ ስምህ ማን ነው? ሲል ግርማ ይጠይቀዋል። ብሎ ጠፋበት። ለምን? የውሸት ስም ስለሆነ አባዬ፣ ስሙ ሮቤል ነው አለች ጽናት እና ስሙ ጠፍቶበት ነው እንዴ አለ ያኛውን ስሜን ብዙም ስለማልጠቀመው ነው። ብዙ ሰዎች ባቢ እያሉ ስለሚጠሩኝ ነው። ጥሩ ጓደኛ ነው ባቢ። አንተ ሆስፒታል እያለ ብዙ ነገር ነው ያገዘኛል። አመሰግናለሁ የኔ ልጅ። እረ ችግር የለውም አለ። ዝም ብላ ስታካብር ነው እንጂ አለ ማለት ነው ባቢ እንግዲህ ያደረግክላትን እሷ ታውቃለች። እኔ አምኑን አውቀው ነበረ። አይሲዩ ውስጥ ከፍዬ ቀብቼ ብሎ ትክዝ ብሎ ሄደና ፅኑዬ አለ። ምና አባዬ አመመህ እንዴ አለችው። ትዝታ ማገኘት እፈልጋለሁኝ አላት። ማለት ነው ባቢ፣ ደግሞ ደውይላት ሲላት፣ እንግዲህ እሺ ለምን አስፈለገች? እኔ እሱን አውቃለሁ አለ። አሁን ደውይላት ይላል ትዝታን እንግዲህ ስለ ሳምራዊት ቢጠይቃትም አላወቅኩም ስላለችው በፍጹም እየተንቀጠቀጠች እያወቀች አላወቁም፣ ፍቅሬ ምን እያልክ ነው እያለችው ስለነበረ ይህ ነበረ። አንድ ህቴን ያሳጠሸኝ፣ እንዴት ነው የገደልሻት እያለ ነበረ። ጠቃትን ያልገደልኳትም እያለች ስትክደው፣ ንገሪኝ፣ እንዴት ነው የገደልሻት እያለ ነበረ። እና ተረጋጋ ባክህ እያለ ስትርበተበት ነበር። አንድ ያገኘችን ህቴን ዝጋሚ ገለሽብኝ፣ እንዴት ነው የምረጋጋው እያለችው ስትል በጣም ያሳዝናል። አንድ እርምጃ እንድትራ እሷን ቀድመሻት፣ አንድ እርምጃም አትራመጅም ሲላት፣ አታደርገውም ሰራ አደርገውም አይደለ? አዎ ይኸውልሽ፣ ይህን እውነቱን ይህን ፍቅሬን እውነትም አይተሽው አታቂም፣ አትተማመኝበት አላት፣ ማለት ነው። ለእኔ እናንተ ፍቅር እኮ ብዬ እኔ ሁሉ ያደረግኩት አልተረዳም። ዝም በይ። የእኔ እህት መሆኗን እያወቅሻት ፍቅር ቢኖርሽ ኑሮ እህቴን አትገሊብኝም ነበረ። እንዴት እህቴን ታስወግጅ? ቢያንስ የኔ እህት እንኳ መሆኗን ስታቂ መተው ትቺ ነበረ ሲል ነበር ጠይቋት የነበረው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች የሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ባቢና ጽናት ተገናኝተው ነበር እና ምን ሆነህ ነው የተናደድክ ትመስላለህ። ከዚህ በላይ ፊትህን በመስታወት ብታየው እራስህን ትደነግጣለህ አለችው። እንዲሁ የስራ ጉዳይ ነው አለ። እኔ የምልህ ግን አልጠየኩህም፣ ምንድን ነው የምትሰራው አንተ? ትለዋለች። ድድ ነው ማሰጣው አላት። በጣም ሳቀች። ድድ ማስጫህን ሰርቀው ሆኖ ታዲያ አሁን እንደዚህ ነገረኛ አ አንቺ ግን ነገረኛንሽ አላት ባቢ አባትሽ እንዴት ነው ሲል ጠይቃት አባዬ ደህና ነው ህክምናውን እየተከታተለ ነው አለችው ማለት ነው እና የሆነ ቦታ ምስል ጥሮ ትክዝ ብሎ ሲሄድ አሁንም ምን ሆነህ ነው አለችው ጽናት መልስ ሊሰጣጣ ለምን ነገሮችን ሁሉ ስለሚያውቅ ማለት ነው ባቢ አንቺ ንቂ ንቂ ምን ሆነች ነው ፈዘሻ ልሳ ጽኑዬ? አላት ምንም አለ እንዴ እንደዚህ ሁና ፍጡ የማየት ነገር ምን ነው አለች። ማየት አይቻልም እንዴ አለችው። ረ ይቻላል አላት። ማለት ነው እሺ ብላ እንደገና ደስ ብሏት እያየችው ነበር እና አሁንም ደጋግማ አይኗን ከሱ ላይ መጣሏን አልተዎችም። እሱ ግን ስምጥ ብሎ ስለ አባቷ ነበረና ስለ ሁኔታው ስለሚያውቅ የሚመለከተው ከዛ በኋላ እንግዲህ አባት ደግሞ ከቢሮ ገብቶ ሄደው እንግዲህ ፍርስስስ ድህነት ወደዛ ይውጣ ክብረት መጣ እያሉ ከቢሮው ከዚህ በኋላ የቢሮ የኔ ነው እያሉ እየት ከዛ ፍቅሩ ደግሞ እንግዲህ ጨረስክልኝ ወይ የሚቀበሩበትን ቦታ እያለ ስልክ ጠይቆ ነበር። እንግዲህ ያው ሁለት ሰዎችን በአንድ ጊዜ የሚቀብሮ ሀገር ለቆ ልጁን ይዞ መውጣት ያሰባ ይመስላል እንግዲህ ከዛ በኋላ እንግዲህ ሁሉን ነገር ተጨራርሰሻል ብሎ እሷንም ካስወገዳት በኋላ እንግዲህ እየተጨራረሰለትን ፕሮሰሱ እንዳለቀለት ስለጠየቀ ወደ ሀገር ለመውጣት ልጁን ይዞ ለማምጣት እየሮጠን ሄደው። ከዚህ በኋላ ሁለት አማራጭ፣ አንድም መታሰር፣ አንድም መሞት አላት። ወይም በሲሽጉት ሽጉጥ ከምትሞች ሲላት መታሰራለች መታሰር ማ ነገ ታስረች ተወጫለች በፍጹም ነገሮችን ሁሉ ምረጪ ሁሉ ነገ ተናዘዥ የሰራሻቸውን ስራ መሞት አልፈልግም እንዴት ነው እሷ መሞት ካልፈለገች መታሰር ካልፈለገች ሰውን እንዲታሰር ሰውን እንዲሞት የምታደርገው ለመሆኑ ምንስ አርገሽ ነው እንደዛ ፓላራይዝ አርገሽስ የጎዳሽው ግርማንስ ብሎ ነበር የጠየቃት ስለዚህ ትታሰር ያለች ቃላት ና ይህን እንደምትመርጭ እርግጠኛ፣ እኔ ግን ይህ ምርጫ ላንቺ አልሰጥልሽም። በፍጹም ሁሉን ተናዘዥ ብሎ ሪከርድ አድርጎ ከቀረጻት በኋላ እንግዲህ አሰናበታት ማለት ነው። ዝም ብዬ ሳይ ለመምረጥ የተቸገች ትመስልያለች። ዝም ብለ እናርገዋ ሲላት ሁሉን ነገር ተናዘዘች የሚለ ተዋት መስሎ እያንዳንዱን ነገር እንግዲህ በስልኩ ቀርጾ ከቀዳት በኋላ ራስ ተንቀጥቅጣ፣ ተንፈራር ተፍራት የፈርታ የነበረችውን ሁሉ ከጨረሰ በኋላ ይህማ የአንቺ ረፍት መሆን የለበትም። የወንድም የእህቴን ባል እንደዚህ አርገሻ፣ እህቴን ልጅ አሰቃይተሽ፣ እህቴን ገለሽ እንዴት ነው እንዲሁም አልፍሽ? ብሎ እንግዲህ አሰናበታትና ወደ ውጭ ሀገር ለመሄድ እንግዲህ ወደ ኤርፖርት ልጁን ይዞ ሄዷል። ከዛም ለጽናት እንግዲህ ደውሎ ጽናት፣ ነይ በሎኬሽን መሰረት የምታገኘውን ነገር ስትደርሽ ታይበታለች ብሏት ነበር የሄደው። በዚህ አጋጣሚ ደግሞ ባቢ ደግሞ አባቱን እባክህ ውሰደኝ ቢሮ ድረስ ብሎት ነበርና፣ ቢሮ ድረስ ሲወስደው እንግዲህ ከቢሮ ያገኘው ናሆም ተስፋዬ ነኝ እኔ ብሎ ሲተዋወቅ፣ ናሆም ተስፋዬ ራሱ ባቢ ስለነበር በአባቱ ስራ በጣም ደነገጠ። እባክህ እራሷን ኳክቶ ቤቴ ድረስ ሲል የእኛ ያልሆነ ንብረት ይቅርብህ፣ ይልቅ ፈርምና ሂድ፣ እንደፈለግ ሂድ አለ። እኔ ይሄ ንብረት ባልሆነ መንገድ የመጣ ነው፣ ይህን ነገር አልፈርምም። መንገዱ አይመለከትም ልጄ ይላል አባት። ትሰማኛለህ አባቴ፣ ሞቴን እመርጣለሁ ከምፈርም ይለዋል። ስለዚህ እቤት ድረስ ያመጣውን እርዚቅ እንዴት ነው የምንመልሰው? ምን እንሆናለን? እስኪ እነሱን እሰብላቸው፣ እንዴት ነው የሚሆኑት? ምን ይደረግላቸው? ፈጣሪ ድረስላቸው እንጂ እንዴት የሰውን ባ የማይገድብህ ጨካኝ አባታ ነህ። አትጮህብኝ፣ አባት እኮ ነኝ እኔ። እንደዚህ አይነት ቅሌታም አባት የለኝም ሲል እንግዲህ፣ አፍህን ዝጋ ብለው በጥፊ ነው ያሉት ማለት ነው። ቅሌታ ቅሌታም አባት ነው ያለኝ። ቅሌት እንዴት በሰው ንብረት እንደዚህ ትሆናለህ አባቴ አለው ማለት ነው። ሰማኝ ያለ አሰማም አባት ነኝ እንደ ፈል አክብረኝ። የማያስከብር ስብ እና ያለ አባዬ ላክብርህ አልችልም። እንዴትም ብለ ትፈርማት አለ ሲል አባት ባቢን ያስገድደዋል። ባቢም ጥፊውን ቀምሶ ለእውነተኝነት እንታገላለን እያለ ሲል ሃያ ህያያ ትዝታ ትዝታ ባለቤት ሆነኛ እያለ አባት በሰው ገንዘብ እንግዲህ ሲደሰት ሲያየው በጣም ነበረ ያዘነው ባቢ ማለት ነው። ከዛ እንግዲህ እሷ በሌለችበት ደግሞ ቢሮ ላይ ይዞት ሄዶ እንግዲህ እኔ የምንተዋወቅ እኔ ናሁም ተስፋዬ እባላለሁ ሲለው ልጁ በጣም ነበር የደነገጠው። ከዚህ ድርጅት ባለቤት ነበርኩ ሲለው የተዝታ ባለቤት በመካከላችሁ ችግር አለ እንዴ አለው። ረላቤን ጠባሪ ጊዜያ ደረጃ ያደረስኩት እኔ ነኝ አሁን ግን ከሆስፒታል እየወጣሁ ነው። በጣም አዝናለሁ አለ የባቢ አባት። አሁን አንድ ነገር ልለምንህ ነው። ይህን ድርጅት ገንዘቤን እፈልጋለሁ፣ ስለዚህ የምትፈልገውን ገንዘብ ሰጥቼ ስተው። ይህን ድርጅት እኮ የገዛሁት እኮ ልሰራበት እንጂ ልሸጥበት አይደለም። ግን አለ ግርማ፣ ከዚህ በላይ ምንም ነገር መነጋገር የለብንም ሲል በጣም አዘንና አለቀሰ ግርማ። ልጁም ባቢ አባቱን በማን እያየ በጣም ተክዞ በሆነ በሀሳቡ ስምጥ አለና ምንም አማራጭ ስለሌለው ይዞት እየገፋ አውጣኝ ሲለው እየገፋ ወደ ውጭ ካወጣው በኋላ ትንሽ ኮሪደሩ ላይ ካደረሰ በኋላ እቃ ረሳሁኝ ብሎ እንግዲህ መለስ ይላል። መለስ ሲልና አባየተው በዛን ሰዓት ራሱን መቆጣጠር አቅቶት የጽናት አባት በጣም ያለቀስ ነበር፣ ከመጠን በላይ ያለቀስ ነበር። ባቢ አባቱን ለማሳመን ተመልሶ ገብቶ አባቱን ቢጠይቀውም አባቱ በፍጹም ሲሳይ የመጣልኝ ንብረት አልሰጥም ነገርኩ፣ አንተ ልጄ አትሰማኝም። አባ፣ በዚህ የመጣ ገንዘብ ምን አለ ቢቀርብህ ቢለውም በፍጹም ፍቃደኛ አልሆነለትም። ግርማ ለባቢ ታሪኩን ነገረው። ምንም ሳይኖረኝ አፈቀርኳት ገንዘቤን ብላ ገባች። ያፈቀርከትናት እንዴ እንደዚህ ያደረገች አለ። አዎ በሁለት ግሬ ሲመለስ ተመልሳ መጣች። ምንም ሳይኖረኝ ሸሽታኝ ሄደችው። እኔም የመጣይ ጊዜ ሚስቴ ስለሞተችብኝ አገባኋት ይለዋል። ከዛስ የትናት የጽናት እናት እሴት አለች ሲለው፣ በህይወት የለችም። ይህ ሁሉ ሳቅ፣ ይህ ሁሉ ንብረት የዛች የጽናት እናት ነበር። የጽናት እናት ናት አለው። አዎ የታመምኩ ጊዜ ነበረ እንደዚህ ያደረገችኝ። ለመንን ለሙቸም ምቀር መስሏት ነበረ። እና እሷን ወደ ህግ ለምን አታቀርባትም ሲለው፣ እሷን ትዝታን የሚቀጣ ህግ የለም፣ ማስረጃ የለኝም። ያለ ማስረጃ ምንም አይሆንም እኮ ሲለው የትዝታ እጅ በፍትህ በእኔ እጅ ነው። ምን ልታደርግ አለ። የኔን ህይወት እንዳመሰቃቀለችው የእሷንም ህይወት ብትንትን ማረገው ሲለው በጣም ደነገጥ። አታስብ፣ እኔ እሷን አንድ ነገር ሳላረግ አልራመድም። በስህተት ለልጄ ሸክም መሆንም አልፈልግም። የረመንም ሸክም አልሆንኩባትም ብሎ አለ። እሱም አባዬ ግን ምን እያደረክ ነው አለ ባቢ። ይህንን ከሰማ በኋላ አንተ ምንም ለማታቃ ሴት ገንዘብ አመልሱ ትላለህ? እኔ በሀብት ማማ ላይ ተሰቀየ። አባዬ አትሳሳት፣ ይህ ገንዘብ የሰው ነው። እንዴት አይነት ህሊና አለህ? ይህን ሀብት የኔ ነው። ምንም ምንም ነገር ቆጣ ያለህ እኔ እንግርሃለሁ፣ ጭካኔ ምን እንደሆነ ደግሞ አሳይሃለሁ። ብታግዘኝ ባታግዘኝ ምንም፣ ያለበለዚያ አትጠይቀኝ ቢያንስ እንኳ አንዱን ነገር ስጣቸው ሲለው አሁን ውጣልኝ ከዚህ ቤት ብሎ ነበረ ያባረረው አባቱ በፍጹም ተመልሶ የሚያገኘው መልስ አንገቱን አስደፍቶት ነበረ። ባቢን የወጣው አባት በዚህ ልክ እንደዚህ ሲሆንበት ልጅ ደግሞ በጣም ትንብሏል። አሁን ደግሞ ትዝታ በእኔ እጅ ነው የምትጠፋው የሚለውን ባቢ ስላዳመጠ፣ እንግዲህ ባቢ እህትህ ጠፋች ሞተች ተብሎ ሲባል ግርማ ነው ብሎ ጥርጣሬ እንዳያድርበት በጣም ነው የሚያሳስበን ማለት ነው። አሁን እንግዲህ ባቢ ፍቅሬ ይሆናል ብሎ አያስብም። የትዝታ እጅ ያለው ፍትህ ያለው ከእጄ ነው የሚለውን ስለሰማ በዚህ እንግዲህ ባቢ ግርማ ይሆናል ብሎ እንዳይጠረጥር ነው ማዝነው እኔ ማለት ነው። ግርማ ሲመክረው ለባቢ እባክህ ልጄ ሀብትህን ብላ የምትመጣን ሴት እንዳታስገባት፣ ፍቅር ብላ ሳይሆን ሀብትህን ገንዘብህን ብላ የምትገባሰው ሰው አንተን ትጎዳለኝ ነህን ትምህርት ልስጥ ሲል ነበር የሰጠው። ጽናትም እንግዲህ የተቀረጸውን ቅረጻ የእናቷን አሟሟት ስትሰማ በጣም አንጀቷ ነበረ የተንሰፈሰፈው እና እንዴት እንዴት አድርጋ የገደለቻትን ሪከርድ አስተላልፎላት ነበር። ፍቅሬም ከዚህ የወጣውና ባገኘችው ነገር ማመን አቅቷት በለቅሶ እንባ በስቃት አጀበች ማለት ነው። በጣም ታሳዝናለች። አሰላሙ አለይኩም ራህመቱላ በረካቱ።